ስሙት፣ ይሄንን የሰው አውሬ ማለት ነው። እንዴት ስሙት። በእግዚአብሔር፣ እዚህ ጋር ቪዲዮን አስገብቼ ላስገባላችኋለሁኝ። ቆይ ሀይሚ በጣም ተናዳባሃለች፣ ተቀይመሃለች። ይቅርታ እንድጠይቃት ትፈልጋለሁ። ሰው ማለት ልክ አይደለም። ስህተት እየሰራህ ነው። የሆነን አካል እየጎዳህ ነው፣ እያስቀየምህ ነው። በተለይ ደግሞ ጓደኛ ቤስት ጓደኛዎች መሀል ያሉ የራሳቸው የሚሏቸውን ገረፍሬንድ ማስቀየም ማለት ከባድ ነገር ነው። አሁን ሀይሚ ለቡሩኬ ፍቅረኛ፣ እንደ ፍቅረኛ አድርገን ነው የምናያት። ያው ፍቅሩንም ባይገልጥላት እኔ እንደዛ አድርጌ ነው የማየው በግሌ ማለት ነው። ይሄ ግን ጓደኛ ነው፣ ለቡሩኬ ቤስት ጓደኛ ነው እንደምናውቀው ማለት ነው። ግን እሱ እንደፈለገ አጓጉል ቃላቶችን ጋጠ ወጥ ስነስርዓት የጎደሉ ቃላቶችን ሲወረውር ነበር ለሀይሚ የማይመጥናትን ማለት ነው ፍፄ ግን አስተዋይ ይቅርታ ጠይቅ ሲል ሲል ምን አለ እኔ መቼም ይቅርታ አልጠይቅም ንዴቷን ትቀጥል ነው ያለው ሰላም ሰላም ጤና ይስጥልኝ ውድ የተከበራችሁ ይህን ቻናል ተከታታዮች እንደምን ቆያችሁልኝ ዛሬ እንግዲህ ፍጼ መጥቷል ምርጥ ሰው እውነቴን ነው ፍፄን ደግሞ ሀይሚ ያጋባችሁታ። ረስማም ግን ምኞታችሁ እኮ አሪፍ ነው። የምሬን ነው። ያው እንደ ፍፄ አይነት ወንድ ስማርት ወንድ ይገባታል እህታችን ብላችሁ አስባችሁ ነው አደለም። ንግግር የሰው ልጅ እኮ ንግግሩ ምናምን ነገር ይስባችሁና አስተዋይነቱ፣ አርቆ ሀሳቢነቱ ይስባችሁና ከዚያ ሰው ደግሞ እንደዛ እንደዛ ሰው የተሸለቅ ከሆነ ውን ይሄ ሰው ከዚሳ ጋር ቢሆን ብላችሁ ትመኛላችሁ። ያልሰድባችሁምም እንትናላችሁም ግን ደግሞ ምን መሰላችሁ ውዶቼ እንደዛ አይነት ነገሮችን ባታደርጉ ጥሩ ነው። እንደ አሳብ ሀይሚ ለሀይሚ ክብር ካላችሁ ማለት ነው። ይህ ሁሉም ፈጣሪ እግዚአብሔር ሲፈቅደው ነው የሚሆነው። ሁሉም ነገር ማለት ነው እግዚአብሔር የፈቀደው ነው የሚሆነው። ምናልባት እኮ ብሩኬም ልብ ሊገዛ ይችላል፣ ሊስተካከል ይችላል ምናምን ነገር የሰው ልጅ እኮ በዛው አይቀጥልም እና ብዬ አስባለሁ። እኔ ተስፋ ቆርጬ ስለማላቅ በነሱ እንግዲህ ፍጼ የተፈጠረውን ነገር አንዳንድ ነገሮችን ነገር ግን አድርጎናል። ደስ ብሎታልም ደስ ብሎታል። ያው ብሩኬ ከሀይሚ ጋር ሊኖር ስለሆነ እሽም ስላለው ቃሉን ስላከበረለት ምናምን ነገር ያው እንግዲህ ቃሉን ያከበረለት ከሀይሚ ጋር እንዲኖር ችግሮች እንዳይፈጠሩ ሀይሚን ለመጠበቅ ያክል እሺ ስላለው ደስ ብሎታል። ነገሮቹም እየተስተካከሉ ነው ብሏል። ይሄ ሁሉ ነገር እንዲስተካከል መስመር እንዲይዝ ያደረግከው ዋናውን ዋጋ የከፈልከው አንተነህ ፍፄ፣ በጣም ጥሩ ሰው ነህ። ከበፊትም እኮ ጥሩሩ ሰው ነህ፣ መልካም ሰው ነህ። ነገር ግን አንዳንድ ተንከሲሶች በውስጥ መስመር ሲያወሩክ፣ እነዚህ ሴቶች ወሬ ነጋሪዎች አታውራ ምናምን ብለም ከዚህም በፊት ተቆጥተንብህ ነበር። ያን ነገር ደግሞ አስተካክለክ ዛሬ በዚህ በችግር ሰዓት ከሀይሚ ጎን ስለቆምክ አምሶ ሀቢ በጣም ደስ ብሎኛል፣ እኔ በበኩሌ ማለት ነው። ነገር ግን ፍጽ ዛሬ የመጣው ለዚህ ጉዳይ አይደለም። በዋነኝነት በዋነኝነት የመጣው ያው የተፈጠረውን ነገር እናውቃለን ሁላችንንም ሄኖክ ተብዬው የራሳቸው ጓደኛ ንቀት ያዘለ ንግግር ጠብን ያዘለ ጥላቻን ያዘለ ቅናት መንፈስን ያዘለ ነገሮችን በሀይሚ ላይ ሲወረውር ሲሰነዝር ነው የከረመው። ያ ነገር ደግሞ እንደ አንድ አስተዋይነት ፍጽ አስተወይ ነው እንደ አንድ አስተዋይነት ሲያስተውለው ነገሩን ይሄ ነገር ይቅርታ የሚያስብል ነገር ነው። ሶ ሀይሚን ይቅርታ መጠየቅ አለበት፣ ይቅርታ መጠየቅ አለበት። ሄና በማለት እንግዲህ ሄናን ጠርቶ አናግሮታል። ምናምን ነገር ሄናን ጠርቶ ታናገረው ምና ላይ ይሄ ወንጭፍ ይሄ ሁለት ግራግር እኔ መቼም ሀይሚን ይቅርታ አልልም በዛ በነ ዴታ ተቀጠልኔማላዳረካላዳረካኔዴታ ተቀጠል እኔ ምን አጥፈቻ ነገር ታምጠያ ወደ ሳይሆን በግድህ እግሯ ላይ ወድቀህ ይቅርታ ትጠይቃታለህ። ገብቶሃል? ይቅርታ ትጠይቃታለህ። እናያለን ያለን ደግሞ ይቺ

ባለፈ ነገር አትጎዳም። ምንም ሚጎዳት ነገር የለም። ምናምን ነገር አንተ ምን ነው እንትን ነኛልክ የብሩኬ ምናምን ነኛልክሳ እንትን ምናምን አረክላቂ ነኛልክሳ። ምን ሆነ ነው አንተ ሴት ልጅ ነኮ ልታከብራት ይገባል። እንደዚ ድርቅ አትበል። ለወንድ አሽቃባጭ አትሆን ለሴት ለሄዋን አሽቃባጭ ሆን እሺ። ወንድ ሆነ ለወንድ ልጅ እንደዚ ማሽቃበጥ ይደብራል፣ ይደብራል። ምን ሆነ ነው ዴ ሁን እሷ ምንም የሚጎዳት ነገር የለም ለወደፊት ህይወቷ፣ የወደፊት ህይወቷ ከአንተ ጋር ነው ሀይሚ የምትኖረው ወይስ ከብሩኬ ጋራ? እኔ ፍጼ በጣም ጥሩ ሰው ነው፣ አስተዋይ ይሄ ማወቅ ካለባት ማወቅ አለባት። ያለፈ ነገር ከሆነ ለወደፊት ነገሯ ሊጎዳት ይችላል አለ። ኤግዛክትሊ፣ ልክ ከሆነ ፍጼ አንተ አንበሳ ነህ አንበሳ። ስታወርዱ ለፍጼ አውርዱ። እናንተ የታውቃላችሁ ጥሩ ሰው፣ እናንተ የታውቃላችሁ ማንን ሰፖርት ማድረግ እንዳለባችሁ። አንዳንድ ደንቆሮች ለእናንተ ነው። በደል እኮ ነው፣ ከበደልም በደል። ሰበብ እየፈለግሽ ነው ከቡሩኬ ለመለየት እኮ ነው ያልካት። ይሄ እኮ ማለት አንተ የእሷንና የቡርኬን አብሮ መኖር አልፈለግከውም መለያየታቸውን ትጠብቀዋለ ማለት እኮ ነው። በቃ እንዲለያዩ ተጠብቀው ነበረ። ስለዚህ ይሄ እኮ በጣም ቀንደኛ ነገር ነው። አጠገባቸው እያልክ ማለት ነው። እኔ እንኳን ይሄንን ቃል በወረውረው፣ መቸም አልወረውረውም። በእነሱ ተስፋ አልቆርጥም እንጂ በጣም የሚያስቆጣ ከባድ ንግግር ነው። ለዛውም አንተ አብረህ እየበላ እየጠጣ። እኛ እኮ ከዝም በፊት እኮ ሰምተናል። አብረው እየበሉ እየጠጡ የሚበሏቸው የሚጠጡ ልክ ቀንደኛ ጠላት አላቸው ሀይሚና ብሩኬ ተብሎ እኮ ተደጋግሞኛ እኔ በውስጥ መስመር ተነግሮኛል። እመቤቴን ነግሬያቸዋለሁ፣ እኔ ስም አልጠቀስኩም እንጂ እና ይሄ ወጣ፣ ማንነቱ ጭምብሉ ተገለጠ። አሉ ሌሎች ደግሞ እኛ እነከሌ ናቸው ተብሎ እንደዚ የተነገረን ከነስባቸው አንድ ቀን ደግሞ እነሱ እንደዚ ጭንብላቸው ይራገፋል፣ ረግጬ ስነግራችሁ ማለት ነው እኔ እኔ የተናገርኩት ነገር ሳይሆን ቀርቶ አያውቅም። ሁሉም የተናገርኩት ነገር ሆኗል። ብሩኬን ሀሳብ ያስቀይረዋል ሄና መቶ ብዬ በባለፈው ተናገርኩኝ። መቶ ብሩኬን ሀሳብ አስቀይረው አስቡት። በጣም በጣም ነው። እኔ እያንዳንዷ የምናገራት ነገር ሆና ማገኛት ሆና ማገኛት ማለት ነው። አንተ ደግሞ ሳትወድ በግድ ይቅርታ ትጠይቀታለህ። ይቅርታ ካልጠየቀች ደግሞ ካልጠየቅ ደግሞ ከቤታቸው ውጣም ትሰራለህ። የሆነ ጠብ በተፈጠረ ቁጥር ይለያዩ ያልክ ጠብን እንትን መለየትን የምትደግፍ ሰው በእነሱ ህይወት ውስጥ ምንም ዋጋ የለህም፣ ዋጋ ቢስ ነህ። በእነሱ ህይወት ውስጥ መቆየት አይጠበቅብህም። የሚጠበቅብህ መልቀቅ በቃ መውጣት ነው፣ ከእነሱ ህይወት የሚጠበቅብህ ይሄ ነው። ይህን ሀሳብ ህፄ ደግሞ ለምታደርገው መልካም ነገር ቴንኪዩ። አንተ ጓደኛ ጥግ ነህ። አንተ ግን በአፍንጫ ብላል፣ አንጫ ላይ ተቀምጧል ጥጋብ ነገሩ እኮ ብሩኬ የሰጠ ቦታ ነው። እንደዚ እንድትንተን እንድትል ያደረገክ ምንድን ነው? እንድትጠግቢ ያደረገ ብሩኬ የሰጠ ቦታ ነው። አይፈረድበትም አንዳንዴ ራሱ።